መቃላ ከዛም የባህሩንም እንደዛው ተሰብሰባ አለው። አላህ ሱብሃነወተዓላ ኢነማ አምሩሁ ሊሸይኢን ኢዛ አራደ የቁለ ላሁ ኩን ፈየኩን። ከዛ የባህሩንም ተሰብሰብ አለው። ባህር ውስጥ ገብቶ ብትንትኑ የወጣውን ዱቄት የሆነውን ማለት እናም አላህ ሱብሃነወተዓላ ባሪያውን ጠይቀው ይሄንን እንደዚህ አድርጎኝ ያለውን ጠየቀው ቃለ ሊመ ፈአልተ ሃ ለምንድን ነው እንደዚህ ያደረግከው? አለው ቃለ ሚን ኸሽየትክ ያ ረቢ፣ ካንተ ፍራቻ የተነሳ ነው እኔ እንደዚህ ያደረግኩት አለ። ያ ረቢ፣ ካንተ ፍራቻ አንተም ፈርቼ እንዳት ቀጣኝ ፈርቼ እንዳት ከደረስክብኝ ከቻልኝ ምን በጣም እንደምትቀጣኝ ስለማቅ እሱም ፍራቻ ነው እንደዚህ ያደረግኩኝ ያደረግኩት አለ። ሱብሓነላህ

አላህ በሁሉም ነገር ላይ ቻይኑ ሲባል በእውነትም አላህ ስብሓነሁ ተዓላ በሁሉም ነገር ላይ ቻይ ነው። ከዚያስ ፈገፈረ ላሁ ለአላ ስብሓነሁ ተዓላ ታረቀው። እዚህ ጋር ትዝ ሊለን የሚገባ ነገር አለ፣ ልናስታውሰው የሚገባን ነገር አለ፣ ልናጤን የሚገባ ነገር አለ። እሱ ምንድን ነው ከምንድን ነው የተገኘ ነው ሲጀመር? ከምን ተገኘ? አባታችን አደም እኮ ትቢያ ከሆነ አፈር ከበርካታ የዚች የምድራችን ቦታዎች ላይ ተሰብስቦ ከዛ የተቦካና በሰው ቅርጽ ተሰጥቶ አላህ ነፍስ ዘርቶበት ሁን አለ ሆነ፣ ሰው ሆነ ማለት ነው። እንደዚያ ከሆነ የተገኘ ነው እንደዛ። አንተን ያስገኘህ አላህ። ተመልከቱ እነዚህን ሰማያት፣ እነዚህ እኛ ወደ ላይ የምናየው መጀመሪያውን ሰማይ ነው ነው የምናየውም፣ ከሆነ ከሱ በላይ ሰባት ስድስት አለ ከሱ በላይ የአላህ ስብሓን ተዓላ አርሽ አለ፣ ኩርሲይ አለ፣ ስብሓናላ ስንት ነገር አለ። ይ አቂዳ ነው የአህል ሱነት ወጀማዓ። እንደገና እቺ ምድር ተመልከቱ፣ የምናቀውና የማናቀውን የከዋክብቶች አይነቶች ተመልከቱ። ማን የፈጠራቸው አላ ስብሁ ጀለ ጀላሉ። እሱ በሁሉ ነገር ላይ ቻይ ነው። አላ ስብሓን ተዓላ ምንም የሚያቀተው ነገር የለም። አላህ ስብሓንሁ ተዓላ የፈለገውን ነገር ሁን ይለዋል ያ ነገርም ይሆናል። ስለዚህ እኛም ኢማናችን በዚህ አይነት መልኩ መሆን አለበት። እናም አላህ ስብሀነሁ ወተዓላ ታረቀው ያንን ሰው ለምን አላህም ፍራቻ ከሱ ፍራቻ የተነሳ ነውና፣ ነገር ግን ቀብር ፈተና የቀብር ፈተና ወይ ደግሞ ቀብር ያንዳንዱ ሰው ቀብር ውስጥ ሲገባ ምድር ታጣብቀዋለች፣ ምድር ታጣብቀዋለች። ከዚህ የሚቀር ማንም ሰው የለም። ነቢይ ሰለላሁ አለይሂ ወሰለም ከቧም መተል ቀብር ቀብር ሰውን ማጣበቋን ልክ እንደገባ ምድር ውስጥ እንደተቀበረ ማለት ነው። የሚያመልጥ ሰው ቢኖር ሳዕድ እብን ሙዓድ ባመለጠ ነበር በተረፈ ነበር አሉ። አላህ ሱብሓነ ወተዓላ ያን ደረጃ ያደረሰው ሰሐቢ ረዲየላሁ አንሁ አር። ስለዚህ አላህ ሱብሓነ ወተዓላ የሱን ፍራቻ ይስጠን። አላህ ሱብሓነ ወተዓላ ልክ እንደምናየው አድርገን በዓይናችን እያየነው እሱ ፊት እንደቆምን ሁሉ

የቀብር ፈተና አለ። ሰዎች እንደ ስራቸው እንደ ኢባዳቸው፣ እንደ የአላህ ላላቸው ፍራቻ ከዚህ ከቀብር ፈተና ሊያመልጡ ይችላሉ። እንደዚያው ሁሉ ካፊሮች፣ ወንጀለኞች፣ ኃጢአተኞች፣ ትላልቅ ችግር ያለባቸው ከቀብር ፈተና ላያመልጡ ይችላል። ነስአሉ አላህ አሰላማት ወልዓፊያ፣ አላህ ይጠብቀን። አላህ ሱብሐነሁ ወተዓላ ሁሌም በተውባ ወደሱ ተመልሰን እሱም ታርቆን